ሀረሪ ክልል በበጀት ዓመቱ ዘጠኝ ወራት በማኅበራዊ ኢኮኖሚያዊና በመልካም አስተዳደር ረገድ የተከናወኑ ስራዎች የክልሉ ከፍተኛና መካከለኛ አመራሮች በተገኙበት ተገምግሟል። በመድረኩ ላይ የክልሉ ርዕሰ መስተዳደር ኦርዲን በድሪ ባለፉት ዘጠኝ ወራት በክልሉ በየዘርፉ አበረታች ስራዎች መከናወናቸውን ገልጸው በቀጣይ ወራትም የታዩ ጥንካሬዎችን በማስፋትናም ክፍተቶችን በመቅረፍ የሕዝብ ተጠቃሚነትን ለማሳደግ በትኩረት ይሰራል ብለዋል። በድምሩ የዘጠኝ ወር የስራ አፈፃፀም ግምገማችን በሁሉም ዘርፎች የተገኙት ውጤቶች አበረታች ናቸው፣ ግን ደግሞ በቂ አይደለም። አሁንም አቅደን ያልሰራናቸው ተግባራት እንዳሉ ገምግመናል። ስለዚህ በቀጣይ አንደኛ በተቋማት መካከል ያለው አፈጻጸም የተመጣጠነ እንዲሆን በትኩረት እንሰራለን። ሁለተኛው ባለፉት ዘጠኝ ወራት አቅደን ያልሰራናቸው ስራዎች አሉ። እነዛን ስራዎች ለቅመን በቀጣይ ጊዜያት እንዲሳኩ እንሰራለን። በግብርናው ዘርፍ ምርትና ምርታማነት ማነት ለማሳደግ የተሰሩ ስራዎች የአርሶ አደሩን ተጠቃሚነት ከማሳደግ ባለፈ የከተማውን ነዋሪ የኑሮ ውድነት ለማረጋጋት አስችለዋል። በቱሪዝም ዘርፉ የተሰሩ ስራዎችም የጎብኚዎች ቁጥርና የዘርፉ ተጠቃሚነት እንዲጎለበት በማድረግ ረገድ ተጨባጭ ውጤት አስገኝቷል። 80 ብር የነበረ ሽንኩርት ዛሬ 35 ብር ነው። በቅዳሜና ገበያ በምናቀርበው ከሰኞ እስከ አርብ ደግሞ ከነሱ ወስደው ደግሞ የሚሸጡ አሉ። እዛም አሁን እስከ አርባና አምሳ ነው የሚሸጠውና አንደኛ ከሌላ ቦታ የሚመጣው ምርት እዚሁ ማስቀረታችን ትልቅ ስራ የተሰራበት ነው። ትራንስፖርቱንም ኮስቱን እዚሁ እኛም ስለምንረዳቸው አርሶአደሩን ሕይወትም የቀየረበትና የከተማውንም የኑሮ ማረጋጋት ስራ ነው። ሌላው በተለይ ሶፊና ኤረር ወረዳ ላይ ሀያ ሁለት ሺህ አካባቢ ተረጂዎች አሉ በሴፍትነት ተጠቃሚዎች ነው። አንደኛ አቅርቦቱ የውሃ ሞተሮችን ሸራዎችን በበጋ እንዲጠቀሙ በማድረግ ወደ 1800 አባወራው ከተረጂነት ራሱን እንዲችል የተደረገበት ሁኔታ ነው ያለው። ቱሪዝሙ ላይ ምንድን ነው ለውጥ የተገኘው በምንልበት ጊዜ በዚህ ዘጠኝ ወር ላይ የሀገር ውስጥ ቱሪዝም ቀድሞ ከነበረበት አሁን ከ123000 በላይ ቱሪስቶች በዚህ ዘጠኝ ወር ጎብኝተውታል። ከተመሳሳይ ዓመት ጋራ በምናይበት ጊዜ 9.4 በመቶ እድገት አለው። ሁለተኛ የውጭ ቱሪስትንም በምናይበት ጊዜ 7 ሺህ በላይ ቱሪስቶች ጎብኝተዋል። ይህንንም ከተመሳሳይ 9 ወር ጋራ በምናስተያይበት ጊዜ 31.6 ፐርሰንት እድገት አሳይቷል ማለት ነው። በሐረር ከተማ የተከናወኑ የኮሪደር ልማት ስራዎችም የከተማውን ገጽታ ከመቀየር ባለፈ ለነዋሪዎች ምቹ እንዲሆን ማድረግ ስለመቻሉ የተገለጸ ሲሆን በኢንቨስትመንት ረገድም ወደ ሥራ ባልገቡ አልሚዎች ላይ እርምጃ በመውሰድ ከአንድ ነጥብ 6 ቢሊዮን ብር በላይ ካፒታል ላስመዘገቡ አዳዲስ ባለሀብቶች ክልላዊ ፋይዳ ባላቸው መስኮች ላይ ተሰማርተው እንዲያለሙ የሚያስችል ፍቃድ ተሰጥቷል። ወደ 131 አካባቢ ኢንቨስትመንት ፍቃድ ነው የሰረዝነው በዚህ 9 ወር ብቻ ማለት ነው። ከዚህ ውስጥ ወደ 118 የሚሆኑት ፍቃድ ወስደው ወደ ስራ ያልገቡ ሌሎች ደግሞ በተለያየ መልኩ ስራ የጀመሩ ግን በሚፈልገው የጊዜ ገደብ ያልጨረሱት ላይ ለይተን ወደ 13 በሚሆኑት ላይ ደግሞ በዛው ልክ እርምጃ የወሰነበት ሁኔታ ነው ያለው አዳዲስ ኢንቨስትመንት ፍቃድ ከመስጠት የመኳያ ወደ 62 አዲስ ኢንቨስትመንት ፍቃድ ነው ለመስጠት ያቀድነው ለ67 የሚሆኑ አዳዲስ ፍቃዶችን ወደ 1.67 ቢሊየን ያልመሰገቡ ካፒታል አዲስ ፍቃድ የሰጠንበት ሁኔታ ነ ያለው። ኮሪደር ልማቱ ይዞት የመጣው እጅግ ውበትን ብቻ አይደለም ይዞ የመጣው ማለት ነው። የትራንስፖርት ፍሰቱን እጅግ አድርጎ አሳልጧል። የእግረኛንና የመኪና መንገድን ለያይቷል። ይተርስ የነበረ በእግረኞች ላይ ይደርስ የነበረውን አደጋ እጅግ አድርጎ ቀንሷል ማለት ነው። ያ ብቻ አይደለም። ድሮ መንገዶች ሙት ነበሩ ማለት ይቻላል። ሙት ኅዋ ያልሆኑ ሰው ዝም ብሎ ብቻ የሚሄድባቸው በአሁን ጊዜ ግን መንገዶች በስታንዳርዱም የሚለው ህያው መሆን አለባቸው ነው የሚለው ህያው መሆን ማለት ሰው የሚዝናናበት ነዋሪው የሚዝናናበት የሚቀመጥበት ሻይ ቡና የሚልበት ነፋሻ አየር ያለበት ልጆች በአካባቢ መጫወት ያለባቸው ነዋሪ ወጥቶ የሚጫወትበት ከመፍጠር አኳያ ታይቶ በማይታወቅ መልኩ ይህንን መለወጥ ይችለዋል ማለት ነው ሰላምና የህግ በላይነትን በማረጋገጥ እየተከናወኑ የሚገኙ የልማት ስራዎችን ለማጠናከር የክልሉን ነዋሪ ባሳተፈ መልኩ እንደሚሰራም ተመላክቷል